አምሪው ለቅዱስ ገብርኤል ሊቀ መላእክት ጸሎቱ ወበረከቱ ያሉ ምስለ ኩልና ህዝበ ክርስቲያን ለዓለም ዓለም አሜን። አማላጅነቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኖርና መልአኩ ቅዱስ ገብርኤል ያደረገው ታምሪ ነው። ንግስት ሌኒ በቅድስ ሀገር ኢየሩሳሌም ወደ አሰራቻቸው አብያተ ክርስቲያናት እሄድ ዘንድ ጌታዬ ኢየሱስ ክርስቶስ ፈቅዶልኝ እኔ ቀሲስ አርኬላዎስ ጌታችን በተሰቀለበትና በተቀበረበት በተነሳበትም ስፍራ በደረሱ ጊዜ ሰገድሁ። በዚያም እየተመላለሱ ጌታችን ኢየሱስ ክርስቶስ ያደረገውን ድንቅ ገብረ ተአምራት እያደነኩ ወደ አበምኔቱ አባ ሮማኖስ ዘንድ ደረስኩ። በደረስኩም ጊዜ ከእነርሱና ከመነኮሳቱ ተባረክን ተባረክን። እነርሱም ፍቅርን በተመላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያኑም ገብተን ጸሎታችንን ካደረስን በኋላ የምንመለከታቸው ደስ የምንሰኝባቸው መጻሕፍትን እንዲሰጠን አበምኔቱን ጠየቅነው። እርሱም በፍጹም ፈቃድ የቤተ ክርስቲያንና የቤተ መጻሕፍቱን መክፈቻ ሰጠን። መጻሕፍትንም ስንመረምር በደብረ ዘይት ጉባኤ ሐዋርያትን የሚሰብክበት እንዲህ የሚል ጽሑፍ አገኘን። ቅዱሳን አበው ሐዋርያት በደብረ ዘይት ተሰብስበው ሳሉ ጌታችን ኢየሱስ ክርስቶስ ተገልጾላቸው ረቂቅ ምስጢርን ነገራቸው። ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልም በማይመረመር ክብር ተከትለውን ነበር። ቅዱስ ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን ሁሉን ነግረህናልና አሁንም መልካሙንም ያማረው እኒህ የተከተሉን እነማን ናቸው ብሎ ጠየቀው። መድኃኒታችንም እንዲህ ሲል አስረዳው፣ እናንተ ከዓለም ሁሉ የመረጥኳችሁ ወንድሞቼ፣ ከእሊ ሁለት ሰማያዊ ጎበዛዘት ይሄ በቀኜ ያለው ሚካኤል ነው። እሱም በፊቴ ቆሞ ለሰው ልጆች ሁሉ ዘወትር ምረትን የሚለምን ነው። ይሄው በግራዬ በኩል ያለውም ደግሞ ገብርኤል ነው። እርሱም ከማሐሪ አባቴ ዘንድ ወደ ዓለም በተላከ ጌታ ከእናቴ ከቅድስት ድንግል ማርያም መወለዴን መልካም ምሥራች በግልጽ ያበሰረ ነው አለው። ቀድሞም ለካህኑ ለዘካርያስ በዚያን ወራት ተገልጾ ወንድ ልጅ ይወልድልሃል ስሙንም ዮሐንስ ብለ ትጠራዋለህ ባለው ጊዜ አንደበቱን የዘጋ እርሱ ነው። የጌታ ወዳጅ ዮሐንስም መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እኒህ ብቻ ናቸው ሲል ጠየቀው። መድኃኒታችንም ወዳጄ ዮሐንስ ሆይ ዘጠኙ ሊቃነ መላእክት ሰማያዊ ብርሃንን ተጐናጽፈው ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ የባሕሪ አባቴ አብና የባሕሪ ሕይወቴ በሆነ ማሕያዊ መንፈስ ቅዱስ ፊት ይቆማሉ። የሚካኤልም ታላቁ ክብረ በዓሉ በወርሃ ኅዳር ዐሥራ ሁለት ቀን የገብርኤልም ክብረ በዓሉ በወርሃ ታኅሳስ ዐሥራ ዘጠኝ ቀን ነው አለው። ጌታችን ኢየሱስ ክርስቶስም ይህንን ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀንም በኋላ እኔም ከእኔ ጋር ያሉትም ወደ ሀገራችን ተመልሰን እግዚአብሔርን አመሰገን ነው ሥራችንንም እንዳሰብነው ለማከናወን ችለናልና። ከዚህም ሳይገባኝ ወደ ሾመኝ ኤጲስቆጶስ አባ ሚካኤሎስ ሄድን። የተደረገውን ሁሉ አስቀድሜ እንደ ተናገርኩት ስለ ጉባኤ ሐዋርያት የሚናገረውን መጽሐፍ አንብቤ የተረዳሁት የሊቀ መላእክት ቅዱስ ገብርኤልን ዜና ክብር ነገርሁት። ኤጲስቆጶሳት አባ ሚካኤሎስም ስለ ነገርኩት ነገር ሁሉ ወደ ሉል እግዚአብሔር ለመጸለይ ወደ በዓቱ ገባ። በጸለይም ጊዜ መልአክሀ እግዚአብሔር ቅዱስ ገብርኤል ተገልጾ ስለ እኔ ትናንት ቀሲስ አርኬላዎስ የነገረህን ለምን አላመንህም አለው ኤጲስቆጶስ አባ ሚካኤሎስም መልሶ አቤቱ ምክርህን የምትለግስ አንተ ማነህ ቢለው መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው ቀድሞ ወደ ካህኑ ዘካርያስ ተልኬ የልጁ ዮሐንስን መወለድ የነገርኩት እኔ ነኝ ኋላም ለቅድስት ድንግል ማርያም ልጅን እንደምትወልድ ስሙን ማኑኤል ብላ እንደምሰይመው ያበሰርኳት እኔ ነኝ አለው። ኤጲስቆጶስም ይህንን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩ ግን መልሶ ስለ እርሱ የነገርሁን እመን ብሎ አጽናንቶ በታላቅ ክብር ወደ ሰማይ አረገ።